ነው የምለው ቲጂዬ ተዋናይ ልበልሽ ወይስ ኮሜዲያን እስኪ ልቀቃት ምን ተዋናይ ኮሜዲ ምናምን ትላለህ እንደ አንተ ተዋናይ አይደለች እንዴ ወይ እሱ አፈላትም ለምንድን ነው አንተ ልጅን ስራ ላይ እንደ እርጎ ዝምብ ጣልቃ የምትገባው ቲጂዬ እሱን ተይው እንዴት ነው በተሰጠሽ ሀሳብ ደስ ብሎሻል ቁም ነገር ስላለው ደስ ብሎኛል እሱ እንዳለ ሆኖ ቀልድ ነገር ጣል ማድረጉን እንዳትረሺ ኧረ በቃ በእናትህ ምንድነው ጭቅጭቁ በቃ ያቀረብን ሆነ ሀሳብ ትስራ። እነሱ ሀሳብ ሲያመጡ መከራ፣ እኛ ሀሳብ ስናመጣ መከራ። ታዲያ ምንድነው የሚሻለው? ዲ ታይ እሱ ቢዝነስ አይገባው መቼም ገብቶ የተማቀም። እኔ የምለው ሂጂየ ወልሽ በጥበብሽ ተመልካችን ያዝ። ቁም ነገር ጣል ማድረጉን እንዳድረሽ። እሺ የኔ ፈገግታ። በቃ ለማንኛውም እኔ ልዘገጃጅ ልግባ ይሻላል። ሂጂ ሂጂ፣ ተዘገጃጅ። እኔ መላይ አባት የልጅ መስሎ ግን ቢዝነስ የሚገባ መስሎ ቢዝነስ የሚገባ ሰማኛ። ከይቅርታ ጋር ሁለተኛ ይህችን ቀን ይህችን ቀን እንዳጠቀም አንድም ቀን አንድም ቀን እንደ እኔ ማለት ነው። ለክርስትና፣ ለቤተ ዘመድ ጥየቃ፣ ለሰርግ፣ አረ እንደውም ለለክሶ እናንተ ብቻ ጥሪ ኑርባችሁ፣ ኑ በተመጣጣኝ ዋጋ እናዘንጦታለን። ዛሬ እንደውም አንቺ ቦታ ጋር ነው የምቀመጠው። እንዴት ነው ሙዚቃ ምናምን አያስፈልጋልም እንዴ? ምን ነው አሁን እኮ የበቀደሙ አሳር አደለው? አባቴ መክሮኛል፣ እናቴ መክራኛለች። ጎረቤቱ ሁላ ሳይቀር ነው የመከረኝ። ምንድን ነው እንዴ የአባትሽ የእርሻ መሬት መሰለሽ እንዴ ይሄ እኮ ስራ ቦታ ነው የመጨረሻው ዘመን መስገብገብ ይሉሃል ይሄ ነው ደግሞ ለዚህ ለጥሬ ሙዝሽ ምንድን ነው እሺ ተይው የሙዙ ነገር ትችዋለሁ ውዴ። ዛሬ ምን የመሰለ ቀጠሮ እንዳለብኝ እንዴት አድርገሽ እንደምታዘንጅኝ አላቅም። ችግር የለውም። አንደኛ ደረጃውን ነው ማዘንጥሽ። ሂሳቡን ግን ስመለስ ማለት የለም። በዛ ላይ ደግሞ የለበሻት ልብስ እንደመጣሽ ባታቀብኝ ውርድ ከራሴ። አረ ለእሷ አታስቢ፣ አንቺ ብቻ ፎ አድርግኝ እንጂ ለእሷ አታስቢ። ችግር የለ እንዴ! እና አንዱ ስንት ጊዜ በአይኑካ ሲጎሳቆል ከርሞ አሁን አያፈነዳውም መሰለሽ? ደግሞ እኮ ለኔ አይደለም ለጓደኛዬ ነው የሚነግራት። እናልሽ ደግሞ የሀብታም ልጅ ነው እየተባለ ይታማል። አሪፍ አይደለም። የሀብታም ልጅ ከሆነ እንኳን ዋጋው እኔ ጋም ይጨምራል። እንዴ አንቺ ደግሞ ነው እኮ አላልኩሽ፣ ይታማል ነው ያልኩሽ። እንዴ መታማት ውስጥ ቢሆን መጠጠር አይደል እንዴ? ተስማሚ ያለሽ አትስማሚ። አሁንማ እንዲያምንጦኛል፣ ምን ማድረግ ይቻላል? ይልቅ ፍጠኝ፣ ሰዓት የለኝም። እኔ የምለው መቀመጣጠሉን ምግብ አበላሉን በደንብ አጥንተሻ። ምን አሁን ይጠፋኛል ብለሽ ነው እንዴ? ስንት ጊዜ በየፊልሙ ስናዩ የከረመው ነገር አይደል እንዴ? እውነት እዚች ሀገር ላይ መሆን እንጂ ማስመሰል ለማን ከብዶ ያውቃል? አሁን አሁን እንኳን የሰፈሪ ሰዎች በደንብ ሰልጥናቸዋል። እናንተ አሁንም ለውስጥ ውበታችሁ ተጨነቁ፣ ከላይ ላለው ውበታችሁ ደግሞ እኔ ሜላት አለሁ። አይሜን እኛም ለዛ አይደል እንዴ የሆነ ጉዳይ ባጋጠመን ቁጥር ዘለን አንቺ ጋር የምንመጣው። መቼም ዛሬ ሽቶ ስትቀብኝ ከእግር ጥፍር ድረስ የሚያረሰርሰው መሆን አለበት። ሀብታም እኮ ቀልብ የለውም። አረበሽ ይድመይ ምን ሲል

ሄሎ፣ ሄሎ፣ ሜሪ፣ ወይዬ ብታይ የሆነ አስቸኳይ ነገር ገጥሞኛል። መገናኘት ምን ችል አልመሰለኝም። እሺ በቃ ችግር የለውም። ምንድነው? ቀጠሮ ተሰርዟል። ጋር መገናኘት አንችልም ነው ቀጠሮ ተሰረዘ። በቃ የሆነ ቦታ ደርሰሽ ተመለሽ። እንዴ! የት እሄዳለሁ? ይሄ እኮ የኔ ችግር አይደለም። የሆነ ቦታ ደርሰሽ እኔማ በሰዓትሽ ተመለሽ እኮ ነገርኛሽ የት እሄዳለሁ እኔ ምን አውቃለሁ? እንዴ! በቃ ብሪት ትመልሻለሽ ይሄ ወጠር ወጠር አላማረኝም። ብሬ ትመልሻለሽ። አትመልሽም? ምን ልትሆኚ ልትማች ነው? አንቺ ቆይ በየጊዜው ዘራፍ ካላልሽ አይሆንልሽም። እን ወይ ወይ ደስ ይበልሽ! ነገሮች ተመቻችተዋል። እንገናኛለን በቃ እሺ፣ እሺ፣ እሺ። ወይኔ መገናኘት እንችላለን አለኝ ኮ በእናትሽ ፈጠኝ ነው። ምንድን ነው አስሬ ከፍ ዝቅ የሚያደርግሽ? ውይ በእናትሽ የሚቆዱ እሺ። ሄሎ ባሉ ጉዳዮቹ መልሰው ጠሩኝ። ቅርታ በጣም ትሰማኛለህ። ሁለተኛ እንዳደውልልኝ እሺ። ምንድን ነው የምትቀልደው እንዴ? እኔ አንተ ጋር ለመምጣት እኮ ስትወጪ እንዳወጣው ምንድን ነው ያልከው? ሄሎ፣ አረ ወደ ጓዳጊቤ ለእናትሽ ደውልቀኛል። አላውቅም በሰዓትሽ ይመጣልሻል ሰዓቱን ታሳለች። እዛው ነው ሰፈርሽ ድረስ ልመጣልሽ? ለምን በረሽ አትመጭም? ማትረቢ ደግሞ ምን ትመስላለች? ገንዘቡንም ስድቡንም ለምደነዋል። ደንበኛ ንጉስም ጦረኛ ነው አደለም እንዴ? ይገርማል ማለት ነው። ምንድን ነው የምትኮሳተረው? ምንም ሀሳብ፣ አስተያየት፣ ኮሜንት ምናምን አያስፈልግም። ከአንዳንድ አስር ከአስር የሰጠኋት አስር ከአስር ዛሬ ግን በጣም አናዳኛለች። ለምን? ተካፍሎ የማብላት ባህላችንን እኮ ነው ጭቃ የቀባችው። እኔ ልፈትን ብዬ ነበረ። እኔም ታዝቢያታለህ። አይ የራስ ሰው ሲያጠፋ ይካደል ማለት ያስፈልግ፣ ልንገረህ፣ ስስት ማለት ትልቅ በሽታ ነው። ነገ እራት ላይ የሚወርቅ ማን እንደሆነ አይታወቅም። መቼም ሙዝ ነጋዴ አይደለች። ምን ችግር አለው አሁን ተካፍላ ብበላ። ዛሬ ዘለዘልካት ግን ከምር ነው እና እሱን ተውና ልጁስ ቢሆን ልጁ ስልክ የደወለላት ትክክለ ማለት ደውሎ ምን እንዳላት አልሰማም። እንዴ አረ በእናትህ አንተን ምን አረ በእናትህ ረጋ ረጋ። ይሄ እኮ መዝናኛ ነው። መዝናኛ እኮ መዝናኛ ነው፣ መዝናኛ ነው። አንተ አይደለ እንዴ ቀልዳ በዛ ቅብርጥርሶ እያልክ እንትን እምትለው? አሁን ሌላ ወሬ ተውና፣ ልጁ ትክክል ትክክለ፣ ወይ አንተ ብትሆን ምን ታደርጋለህ? ልጁ በእቅድ የመመራት ችግር አለበት። እሷስ ደግሞ በአቅሙ አታድርም። እኔ ወደዛ ወደዚ ትላለች። አረ ጨርገዳ አንተ ካሉ እኮ ብዙ ታወራለህ። ፈላሆን

ሚገልጭ ሴትዮ ምን አስባ ነው? እስካሁን አንድ ስጋ ነው የጎረስኩት። ሰባት ፍሬ ስጋ እንደ ቅመሙ ጣል ያደረገችብን ታዘዘላት ይህንንም አልበላው እንደዚሁ ይደርና አሳያለን። ሙያ የላትም እርቃም አትሄድም፣ ብላ አድርገን የምትጫወትብኝ ምን አይነት ሙያ እንዳለኝ አሳያት። ሄሎ ማዬ፣ እንዴት ነሽ እልኝ? ሰላም ነው ወይ እናቴ? የሆቴል ቤት ምግብ እንዲስልችት እንዳለኝ ለምንለትንሽ ቀን እንሰራተኛ ነኝ ጋት መጣ አንድ ነገሮችን ታሳይ የሚያለች ነው። ለምንድነው? እሺ ማትለው እኮ ከኔ ነው። እሷ እኮ ሽንኩርት ብትከትፍ እቃው ብታቅብልኝ ነው። በቃ አለቀ። ቀለል ያለ ነገር እኮ ነው የምትሰራ። በቃማ እንደም ታይ በቃ እንደውም አልፈልግም። ሽንኩርት መክተፍና እቃ ማጠብ እንዲህ የሞት ሞት ሆኖብኝ፣ ነጋዴ ይቀልድብ። ዛሬ ሰባት ፍሬ ስጋ የሰጠች ነገ በሁለት ፍሬ ስጋ እንደማሸኘ ማረጋገጫ አለኝ። ምረስ፣ ግብግብ ነጋዴ ሁላ፣ ከእንግዲህ ሰባ ፍሬ ስጋ መሻወድ የለም። ያኔ ነው የሚገርማችሁ፣ ገና አድማ ነው የምጠራባችሁ። በቃ ጭቅጭቅ ምናምን አያስፈልግም፣ ወስነናል። ከእንግዲህ ቤታችን ሰርተን ነው የምንበላው። በነጋ በጠባ ቁጥር ቴካዊ ያን ጥልጥዬ ስገባ ሙያ የሌለው የምትሰራችው እንደ እኔ እንደ የተባለልኝ፣ ከእናቴ ስር ስር የሰለጠንኩኝ ሙያ አለኝ። እሺ ሽንኩርት መተፉንም እቃ ማጠፉ ነው ቢሆን እሱንም ፈርቶ የሚሸሽ የለም። ከእንግዲህ በኋላ ቴካዊ ያን ጥቼ ከበላሁ እኔ ትዕግስት አይደለሁም። በቃ አበቃ። በአንቺ ህይወት ውስጥ ሙያ እንዴት ነው ዘሩም የለም እንእን እንዴት አስበኝ ነው ማለት? ምርጥ የተባልኩ ማለተኛ ነኝ። እሺ ቆይ፣ እንደዚህ አይነት ስጋ የሌለው ጥብስ ፍርፍር ቢያጋጥምሽ መጀመሪያ አስተናጋጁን ጠርቼ የጾም ፍርፍር ነው ያዘዝኩት ብዬ ጠይቀዋለሁ። ከዛም ታረጋለ። ካስፈለገም ደግሞ ባለቤቱን ጠራዋለሁ። ጥሩ ነው ጥሩ ነው። በሆቴል ቤት ምግብ ምሬት ላላቸው ተስተናጋጆች ምን ምክር ትሰጫቸዋለሽ? አዎ መጀመሪያ የሆቴል ቤት ምግብ ጥሩ አይደለም ቤታችሁ ሰርታችሁ ብሉ ልትሉን ነው ልትሉን ነው ወይ ይሄ ነው እኮ የቀራችሁ ምን ቀራችሁ ምርጫውንም አቁሙንም ሁሉም ያውቃል ዝም ብላችሁ አጨብጫቢያችሁ እሺ ልንገራችሁ ይሄ መዝናኛ እንጂ ትችት ማቅረቢያ አይደለም እንዴት ነው ቲጂ ሀሳቡ ተመቸሽ ምርጥ ነበር አጨራሩስ ጋ ምን አትርከሚ፣ ተመልካች ጨርሷል። ምን አፈጠታኛ? ቀጣይ ግባ። ምንድን ነው የምታደርገው? እስኪ ድንበር አትለፍ ለቀቅ። እስኪ ለድንበር አትለፍ